በቃኛ ነው ወይ? እኔ ካንቺ ጋር ነው ያለኝ ነገር ነው ባቆም ራሱ እዚህ ጋር ደስ ይለኛል። ስጦታም አልገዛልሽ ስለሌለኝ ነው ምንድነው? አጠይቀኝም ምን አለ የምትይው ደግሞ ራሽ ከጋብቻ ፊት ምንም ነገር አይሆንም ነገር ስላልሽኝ አልጠየቅሽኝም፣ መጠይቅም ደግሞ አልፈልግም። በቃ ምን ያጎደልክብሽ ነገር አለ? ምን ያላጎደልክብኝ ነገር አለ? ስለዚህ አንተ ወንድ አይደለህም ማለት ነው። ይቀርሃል ብዙ ማስተካከል ያለብህ ነገር አለ። እሺ አሉም ካሹ ነው በትክክል አናገረኝ እንጂ ሴት ነኝ ነኝ አንተ ብቻ በትክክል ለኔ የምትችለውን ነገር ጠይ መልስልኝ፣ አልኩ። መለስኩልሽ እኮ ምን ማለት ሁለቱ፣ የጠየቅሽኝን ሁለት ጥያቄ ነው፣ ሁለቱንም መለስኩኝ። ምን ሊያምርብኝ ብዬ ብቻዬን እሳት ኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይ ነኝ አብረን ሰላም እንዴት ናችሁ? ውዴ ዩ ቤተሰቦቻችን ደህና ናችሁ ወይኛ? ደህና ነን አለን ብያላችሁ። በሰላማችሁ ብዝት ብዝዝት ይበልልን። አይኖ ጠፍተናል። ግን ስንጠፋም እናንተ አትፈልጉንም። እንደ ችግራችሁ እና ለመላይ ክርስትና እምነት ተከታዮች በሙሉ እንኳን ለዳግመትን ሳይባል በሰላም አደረሳችሁ አደረሰን እና ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ለየት ባለ ቪዲዮ መምጣታችንን እንደቀጠልን ነው እና የዛሬው ቪዲዮ ምንድነው መሰላችሁ ሚሊን ዛሬን ፕራንክ ላረገው ነው እንደተለመደው ምክንያቱም ምንም የሰራን አይደለም ቪዲዮ ጠፍተናል ሶ በፕራንክ ልጀምረው ቆየን ቪዲዮ ከቀረጽንና እና እና ና ብዬ ደውዬለታለሁ ነው ቀደም ብዬ የመጣሁት ግን እሱን እንዳረፈደ ሰው አስመስለው አውሬዲ አረፈዳል ሚሊ አርፋጅ ነው ታውቃላችሁ እና በዛ አንስቼ ትንሽ እናንተ ፈታ ላረጋችሁ እና በፕራንክ የጠፋንበትን ቪዲዮ ደግሞ ልንቀጥለው ልንጀምር ነው ማለት ነው እና ፕራንኩ ምንድነው የሚሆነው መሰላችሁ፣ ሳስ በጣም እያፈርኩኝ ነው እንጂ አትችልም አንተ፣ ወንድ አይደለህም፣ ምንም ነገር አትችልም። ቆፍጠን ለምንድን ነው ማትለው? ለምንድን ነው እንደዚህ የምትሆነው? ለምንድን ነው ሰባት ዓመት ሙሉ ነው የታገስከኝ ሁሉንም ነገር፣ ለምንድን ነው የምትታገሰኝ? በቃ አንተ ምንም ነገር አትችልም። እንዴ ምንድን ነው ሞራል የለህም? ስቆጣም ጸጥ ትላለ። ሰባት ዓመት ሙሉ ምንም ሳናደረግ ጸጥ ትላለ። ምንድን ነው ችግር? ብላን ላስጨንቀው ና እናንተ ላዝናና ነው ያሰብኩት። አደራ አሁንም በክፋት እንዳትቆጥሩብኝ እና ሚሊም ደውል ጊዜው እስቲ እናድዳል ዝም ይላል አብረንም እና ይሆናል ብዬ አስባለሁ እና እናንተ ደግሞ ቪዲዮን ከመጀመሪያቱ በፊት ላይክ ያረጋችሁ ጀምሮ ፕሊዝ እና ሼር አድርጉልን ሰብስክራይብም አድርጉ እና በቃ ሚሊን እንጠብቀው። ቶሎ ና ካልከኝ፣ ቦታ አለው ቶሎ ና ከቀጠርከኝ፣ ቶሎ ና ሳታስጠብቀኝ፣ ቶሎ ና ሳታስቆመኝ፣ ቶሎ ቶሎ ና ቶሎ ቶሎ ና ቶሎ ልብ እየጠበቀኑ ናፍቆት ፍቅርህን አዝሎ ችሎ እንዴ ነው ሰላም፣ እንዴት ነው ሰላምታ፣ ቤተሰብ ሰላም ናችሁ? እንዴት ናችሁ? እኛ ደህና ነን አለን። ምንድን ነው ካሜራ አቀባበል? ምንም ነው ያረፈድከው የማይረፈድከው ምንም ነገር አልቆየሁም። አንተ ምንም ነገር አትችልም። እንዴ በቃ ምንም ነገር አትችልም። ምንድለምንድን ነው የረፈድከው? ነው የሚያልከው። ከዚህ በላይ እንዴት እታረፍ? ፈልገን እስታ አንተ ማርፈድ ብቻ ነው የምትችለው። በቃ ሌላ ምንም ነገር አትችልም። ግን እነሱንም ገና አይደለም የመሬን፣ አይ ግን አንተ ሰባት አመት መሆን ለምንም ነው ሰባት አመት ሙሁ ለምን ታገሰኝ፣ አክቸሉ ምን ይወና ላገባሽ፣ እሱማ ቃልል ታገባኝ እንደሆነ ግን በቃ ወንዳ አይደለ እንዴ ምንም ነገር አንተ ውስጥ አይፈልግም አያስብም። ምንድን አልገባኝም። ምን ለማለፈለች ለማለት የፈለግኩት ግልጽ ነው እኮ። አትችልም ወይ ምንም ነገር አትችልም። አንተ እኮ የምትችለውን ነገር እስቲ ንገር፣ ይላል ምን ልታወራ የፈለግሽ እኮ ስላልኩኝ፣ ላውራ የፈለግኩት ግልጽ ነው። በቃ አንተ ምንም ነገር አትችልም እያልኩህ ነው። ምንም ነገር አትችልም። እኔ ሴቶኛ አፍሬ ሊሆን ይችላል። አንተ ምንም ነገርም አልጠየከኝም አጠይቀኝምም በቃ እንደወንድም ሆነህልኝ አታውቅም። እኔ አንዳንድ ጊዜ ሳስበው እራሱ ከምን አይነት ሰው ጋር ነው ያለሁት ብዬ አስባለሁ። ምንድነው ያው አውርተን የጨረስነው ነገር እኮ ነው። ስለዚህ ነገር አይ፣ ባጠቃላይ ስለ ሁሉም ነገር ነው። አንተ ምንድነው የምትችለው ብዬ ስጠይቅህ እንኳን ምን እንደምትችል በግልጽ መናገር አችንም። ለምሳሌ አንተ እህ ደምረሽ ነው ነይ ቀለድኩ ነው አይኔ ዛሬ ያሰብኩት የነበረው ካሜራ ያስኩትም ችሎታህን አንተን እንደ ጥያቄ ልጠይቅህ ነበረ። አንደኛ አረፈድክና ደግሞ እኔም አውቀውም፣ አንተ ማረፈድ ብቻ እንደምትችል ነው። ሌላ ነገር ትችላለህ ወይ ቢጠይቅህ መናገር አለብህ። አሁን እኔ ካሜራ ያስኩት ቪዲዮ የቀረጽኩ ያለሁት የሆነ ከአንተ ጋር ማምጣት በፊትም ኢንትሮን ሰርቼ ነበረ እና የሆነ አይዲያ ክሬት እያደረኩ ነው ግን አይ እኔ ያሰብኩት የነበረው ምን እንደምችል አትሊስት እንዛረኝ ብዬ ነበር ፍቅረኛ እየሆንክልኝ አይደለም ማለት ነው በምን ጉዳይ በምን ጉዳይ በሁሉም ጉዳይ በቃ አንተ እንደ ወንድ እየሆንክል እየሆንክልኝ አይደለም ወንድ ላንቺ እንደት ነው እያስደሰትከኝ አይደለም በምንም ጉዳይ ላይ አንጂን ምን አርግ ያስከፈሽ እንጃለ እኔ አላቀ አንተ እነሱ የምታውቀው እኔም ወደዚህ መልሰናም ምንም የምታይገኝ አንቺ ካሜራ ደቅነሽ እንደኔ ወሬ ማውራት አለብን። ካሜራ መደቀኑን ካሜራው ላይ ምናልባት እነዚህ ኖሮዎች ልንቆርጣቸው እኮ እንችላለን። ኖርማል ነው መቆረጥም አለብሽ። አደብር እኮ እነዚህ አንቺ ና ክብሬ እኮ ነው፣ ነገር የጨረስነው ጉዳይ ነው። ከጋብቻ ፊት ምንም ነገር አይሆንም ተባብለናል። እሱን ብቻ ሳይሆን እኔ አልኩት በቃ አለ አይደል እንደ ወንድ በመጣህ ቁጥር የሆነ ስጦታ ይዘህ አትመጣም፣ የሆነ ነገር አታደርግም ምናም በቃ ብዙ ነገሮች ላይ አንተ ምንም ደከም ምትላለህ፣ ዝም ነው የምትለው፣ ሀሳብ አትሰጠኝም ምናም ብቻ እንጃ። የለኝም እኔ ስለሌለኝ ነው። ስታማልስተሽ ምንድን ነው? ከሌለኝ ጌታ ምስል ይህ ነገር አይፖስትም አ አይ ፖስተም ይል ፖስተም ይቻላል። ፕራንክም እንደ እንደ ያ ነገር ፕራንክ እንዳታደርጊ በሪል ነው ካሜራ ይዤ እንትን ይዤ ምናምን ነው። ፕራንክ ማድረግ በግል ይቻላል። ፕራንክ ነው ምናምን ቀል ነው ለቲ ነው አንቺ ምታው እንደዛ አይደለም። ፕራንክ አይደለም። እኔ ዮና አይዲያ እየሰራው ነበረ። አንተ ምንድን ነው መስሎ ንገረኝ ያልኩት ካሜራ እንደዚህ ፍለፊት ደቀኝ። ምን አይነት ፕራንክ ነው መሳራ? ምንድን ነው ምትችለው አንቺ? ምንድን ነው ምትችይው አንተ? ነው የጠየኩ ለምን ነው ምንም ምጥያቄሽ ምንድነው? ምንድን ምትችለው? ምን ሁሉንም ነገር ምንድነው ምትችለው? አንተ ለኛ አንተ ፍቅር ውስጥ ምንድነው የምትችለው? ምንም ማትችል፣ አርፈድ ብቻ ነው ምትችለው አንተ አንቺ። ማፍቀር ይችላል አይበቃም፣ አይበቃ አንኔን ማስደስተት ግን አትችልም። በምን ጉዳይ ነው አንቺ? በሁሉም ነገር ጉዳይ። ለምን ማላስ ደስተሽ አንቺ? ያስደስተኝ አይደለም ለምርሽ ነው ያ ቁም ነገር ነው ያልኩ ነው። እነዚህ ኖሪዎች ምናልባት እንቆጣችኋለን እኮ ነገር እያወራን ደግሞ ፕራንክ ማለት ማለት የለብሽም እኮ፣ ይቆረጣል። ምንድን ነው ላይቭ አይደለም፣ ይቆረጣል። ምንም ችግር የለም ግን አንተ መጀመሪያ አሁን ነጻ ሆነ ካሜራው ያለ የምታወራኝ ነገር ምንም አውራኝና ከዛ በኋላ እኮ እናስተካክለዋለን። ለምን ነው የማናወራው ለምን ፈቃኛ ወይ? ካንቺ ጋር ያለኝ ነገር ራሱ እዚህ ጋር ደስ ይለኝ። ምንም አንቺ እሺ፣ ደስ ይለኝ። ምን ማለት ነው ደግሞ? ይሄ ነገር አለ ነው።

ምንድን ነው አጠይቀኝም። ምን አለ፣ ምን ትዩ ደግሞ። ራሽ ከጋብቻ ፊት ምንም ነገር አይሆንም ነገር ስላልሽ አልደክሽ መጠይቅም ደግሞ አልፈልግም። በቃ ስለዚህ አንተ ወንድ አይደለህም ማለት ነው። ይቀርሃል፣ ብዙ ማስተካከል አለብህ ነገር አለ። እሺ አሉም በቃ እሺ ሆንኩኝ። ስለ ትክክል አናግረኝ እንጂ ሲያት ነኝ ነኝ ምን ማለት ነው? እሱ ደግሞ ሲያት ስለሆንኩኝ ነው ማልደክሽ ምንም ነገር በትክክል አናግረኝ። እየተቆጣኝ በትክክል እያወራሁሽ ነው። አንቺ መጀመሪያ በስነ ስርዓት አናግረኝ። ምን ያን ንቀት ባህሪ ነው ግን ያለብሽ? ንቀት አይደለም። እኔ ጥያቄ እኮ ነው የጠየቅኩ ያለው አጠይቂኝ። እንደ እናት ጥያቄ በቃ ይቅርብኝ። እ ይቅርብልኝ እንደ እናት ጥያቄ። እየተበሳጨሁ እኮ ነው ታውቀሃል? አዎ ታውቆኛል። ምን አረግኩህ እኔ ምን አረግኩ? ምን አደረግሽኝ ብለህ ነው እንደዚህ ይሆንክ ያለው? አሁን ያሮነ ጉዳይ እንደዚህ ያደርጋል? ከዚህ የባሰ ብዙ ነገሮች አውርተን እናውቃለን። ይሄ ምንም እንደዚህ አያናድም። ጥያቄ እኮ ነው የጠየቅኩህ። መጠየቅ አልችልም ነው ትክክለኛ ጥያቄ ጠይቅኝ። ምን አይነት ጥያቄ ነው እና ምትጠይቅኝ? እኔ ምንም ነገር አታሟሉልኝ፣ ምናምን ምናምን፣ ምን ማለት ነው? ወይም ያሟላልሽ ከሂጂ በቃ ይካለ ነው። እንዴት ነው? ምን ይፈልጋው? አንተ ምን ይፈልጋው እኔ እንደዚህ መጨቀጭቅኛል፣ አይደለም ነው ጥያቄን እየጠየቅኩኝ መሄድ በፈልግም አይፈረድብኝም፣ ሲጀመር እሺ፣ ሂጂ በቃ መልካም ነገር አንተ ይድ

ይቆረጣል። አንተ ብቻ በትክክል ለኔ የምትችለውን ነገር መልስልኝ። አልኩ መለስኩልሽ እኮ ምንድን ነው ሁለቱ የጠየቅሽኝ፣ ሁለቱ ጥያቄ ሁለቱንም መለስኩ። ምንድነው የመለስኩልኝ? ምንድነው የጠየቅሽኝ? ድጋሚ ልመልስልሽ። አላውቅም፣ አላስታውስም። አንተ አስታውሰ መልስ። እሺ፣ ለምን ስጦታ ማገዛልኝ? ለምን አትንከባከበኝ? የተንከባከበ ማልከዛል ስለሌለ ለምን አትጠይቀኝም ላልሽ፣ ደሞ በቃ መጠየቅሽ ምንድን ነው? ሌላ ነገር ከሆነ እኔ ያን ነገር ራሳሽ ከጋብቻ ብቻ በፊት ምንም ነገር ላናደርግ አብርተን ጨርሰናል። ስለዚህ በቃ አለቀ፣ አልጠየቅሽም። በቃ እኔ ብልህም እኮ አንተ እንደውን ልጅ መጣኛ ቆርም ይሁን ነገር ማራፍ አለብን። አላደርግም በቃ አልፈልግም። ስለዚህ አንተ ምንም አትችልም። ልክ ነኝ ማለት ነው? ልክ ነሽ፣ ያው ምንም አልችልም። ልክ ነሽ አንቺ ይህ ነው መጨረሻ ባልዘ? አዎ ዛሬ። ግን ትክክል ነህ አንተ? አንቺ ትክክል ነሽ? እኔ ትክክል ነኝ ያምሻል። በቃ ተጨቃጨቂ ነሽ ያልከኝ? አዎ

አንዴ ምን ነው ቆይ፣ እንዴት በዛች እንጂ አሁን እኮ። እሺ፣ ና፣ ቆይ፣ በቃ